ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር ያለው እግዚአብሔር ይመስገን በጣም ሰላም ነኝ። በመላው ዓለም የምትገኙ ውድ የአገሬ ልጆች በሙሉ ሰላማችሁ ባላችሁበት ብዚት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ ውዶችዬ። የገረመኝ ነገር ምን መሰላችሁ? ማለት ነው ያው እንግዲህ ሁላችሁም መዳም ቅመሞች ታውቃላችሁና፣ መዳሞች ሲወጡ እኔ በጣም ገረመኝ እንግዲህ ማስታወቂያዎች በጣም በሰነ ስርዓት አጽድቼ ምናም ነው የሚነሱ እና ያው በተለይ ሲወጡ ማለት ነው የሚሆን ነው እና ቢያንስ እነሱ ያለ ሰራተኛ መኖር እንደማይችሉ ያየውበት ነው። ሁላችሁም ታውቃላችሁ በየቤቱ ማለት ነው። እና እንግዲህ አሁን እንግዲህ እነሱ በልተው ጠጥተው ያው እንግዲህ እኔ እቃ እንደዚህ ላጥብላችሁ ነው። ይሄው ይሄው፣ አሁን እንደውም ግማሹን አጥቢያለሁ፣ ከዚህ ጋርም እያጠብኩ ነው። ፎሮኔን ም እንዲ ታርጊ ጽድት ደሞ እዚህም ህም አለ። ደሞ ላሳያችሁ ሳላው እንግዲህ ይውላችሁ እዚህ ጋር አለ። ሲወጡ ያው ማለት ነው እቃቸውን ታቃላችሁ እናንተ፣ እንደዚህ አለ። ቤታቸው እንደዚህ አለ። እኔ በጣም ነው የሚገርመኝ ማለት ነው፣ በጣም እጅግ ይገርመኛል። እንግዲህ ማለት ነው ደግሞ ማለት ነው የማይመለሱ ለአንደኛው ነው የሚመስለው ሲሄዱ ማለት ነው እንደዚህ አለ ይህ ያለ ደግሞ እዚህ ክላስ አለ። ክላስ እንኳን እኔ ቶሎ ስለምለው ብዙ እንትን አይልም ማነሳ ማለት ነው ሊወጡ እነሱ ያው። እና ውዶች እንግዲህ አረቦች አብዛኞች እንደውም ይሄ በትንሹ ነው፣ ግን አብዛኞች ግን ማለት ነው የኔ በነገራችን ላይ በጣም ነው ማመሰግናት ልብሶቿን ሁሉ እቃዎቿን በስነ ስርዓት በተርቲብ ነው የምታዘጋጀው። ነገር ግን ለል የለበሰችው እንደዚህ ጥል አይደለም የምትሄደው። በተለይ ሀዝነብዮች የሚሰሩ ቤት ታውቀታላቸው ጽዳቱ የሚጥላቸው አብዛኞች። ሰትዬ ሱሪ አይነት እና በጣም ነው ደስ የምትለኝ በዚህ በዚህ ማለት ነው። እና በጣም ነው ደስ የምትለኝ እንግዲህ። በቃ ማለት ሁሉን ነገር ያዘው አታረግም እውነትን። በጣም መወድላት ነገር ማለት ነው። እና ያው እንግዲህ ይህን ይመስላል እንግዲህ ሰትየ ልጆቿን ይዛ ነው ደግሞ እንግዲህ ቤቱን ይህን ይመስላል። እንግዲህ ያው ነቀየን አጣጥቤ እስቲ ቆንጆ አድርጌ አስተካክዬ ደግሞ አሳያቸዋለሁ ማለት ነው። ምክንያቱም አረቦች ያለኛ መኖር አይችሉም። ቢኖርም ታውቃላችሁ እንዴት እንደሚኖሩ ማለት ነው። ማንኛው እኩሉ ሽንት ቤት፣ እኩሉ አልጋ ቤት፣ እኩሉ በተለያየ ቦታ ነው የሚቀመጥ እና ወዶች ይሄ እንግዲህ ደግሞ ሲወጡ ያው እኔ ከጓደኞች ጋር እያወራሁ ያው ስራውን በቃ ይሄዳል። እና እንግዲህ በድጋሚ አዘጋጅቼ ቆንጆ አድርጌ አሳያቸዋለሁ። ያው የሁላችሁም የመዳም ቅመሞች የምትሰሩት ነው። ጧት ማታ አስተኙ ቆንጆ አድርጋችሁ አዘጋጅታችሁ ቤቱን ዘግታችሁ ስትወጡ ማድ ቤቱን ጧት ደግሞ እንዲቱን እንደምታገኙ ታውቃላችሁ እናንተ ማለት ነው። እና እንግዲህ ውዶችዬ የሚመስላል እንግዲህ እስቲ አሁን ቆንጆ አድርጌ አዘጋጅቼ ያው እጣኔን ብሁሬን አስጭሼ አሳያቸዋለሁ ማለት ነው። እንግዲህ ውዶችዬ ዬ ይህን ይመስላል። በዚህ መልኩ እንግዲህ ቤቴን አጥድቻለሁ። ያው መዳም ገና አልመጠችም። እንግዲህ እንደዚህ አድርጌ ማለት ነው ውዶችዬ። እኛ የመዳም ቅመሞች ማለት ለመዳሞች እውነት ለመናገር በቃ ምን ልበላችሁ ታውቁታላችሁ ሁላችሁም ማለት ነው። እነሱ ያለኛ መኖር እጅጉን በጣም ይከብዳል ማለት ነው። እንግዲህ ሳሎን ይሄን እንደዚህ አድርጌ አጽድቻለሁኝ፣ ያው ማለት አጽድቻለሁ ግን በቃ አስተካከያለሁ። ቅድም እንዴት እንደሆነ አይታቸው፣ አሁን ደግሞ እንደዚህ አድርጌ ማለት ነው። በቃ እኛ የመዳም ቅመሞች ማለት እንዲህ ነን፣ በቃ እንዲህ ነን። በቃ ደስ ይል እንግዲህ። አሁን መዳም ስትወጣ ቤቷ እንዴት እንደሆን ታውቃላችሁ፣ አሳይቻችኋለሁ። አሁን እንግዲህ እንደዚህ አድርጌ ሽክፍ አድርጌ እንደዚህ አድርጌ ቆንጆ አድርጌ እኔ እህታችሁ የመደምቅም አሳደውኝ ማለት ነው። ጀግኖች ነን የሚመናገር ማለት ነው። ነገራችን ላይ ብቻ ነው ቁጭ ብለን ነው ቡና ለጠጣ ማለት ነው። እኔ የመዳም ቅመሞች ይገባናል እና ውዶችዬ እንግዲህ ቪዲዮን ይህን ይመስላል። የኔ ወዶች ያው እኔ በትንሹ ነው ያሳየዋቸው ማለት ሁላችሁም ታውቃላችሁ። ሲወጡ ደግሞ ብዙም እኔ ከዚህ ታሰም ቤት አውቃለሁ። በቃ ልብሳቸውን በተለይ አወጥተው አወጥተው አወጥተው እንግዲህ አንድ ሰዓት ሊወጡ እነሱ እንደሌ የቁም ሳጥን ልብስ ነው የሚወጡና የወይኔ እግዚአብሔር ይመስገን፣ እዚህ እንግዲህ አመት ሊሆን ነው። እግዚአብሔር ይመስገን፣ እንደዚህ ብዙም አይደለችም፣ ጥሩ ናት፣ ታስተካክላለች ልብሷን እና እንግዲህ ያው ውዶቼ እንግዲህ እኛ የመዳም ቅመሞች ሁላችንም የኛ የኛ ህይወት ነው። በተለይ አረብ ሀገር ለምንሰራው በመዳም ቤት የኛ በቃ ይሄ ነው። ጠዋት ተነስተን እናጸዳለን። ከሰዓት ደግሞ ወይ ሊወጡም ወይም ከምሳ በኋላ ያለው ነገር በአጭሩ ይሄን ነው። ግን ከዚህ ራሰማለሁ ማንኪያው በየሶፋው በተለያዩ ነገር ነው የሚገኝ ማለት ነው። በተለይ አንዳንዶች ጽዳት የሌላቸው መዳሞችም አሉ። እና ውዶች ይሄ ያው እንግዲህ የዛሬ ምሽት የሚሄን ይመስላል። መዳም ይሄ እንግዲህ ወታለች፣ ልጆች አንይዛ፣ እኔ እንግዲህ እዚህ አጸዳልቻለሁ። ቡና ልጠጣ ነው እንግዲህ ውዶች ይሄ በነገራችን ላይ ወለቶች ራሳችሁን እየጠበቃችሁ ራሳችሁን እየጠበቃችሁ ስሩ። እናቴ ለማን ተውሎ ራሳችሁን ጠብቁ፣ ጤናችሁን ጠብቁ። እያረፋችሁ፣ ቡናችሁን እየጠጣችሁ እሻችሁን እየጠጣችሁ እየበላችሁ እንደዚህ ያደርኩ ነው። ምሰራ ከስ ያላችሁ ስሩ። ወጆች እየሺ በተረፈ አይዟችሁ፣ እግዚአብሔር ይጠብቃችሁ፣ ራሳችሁን ጠብቁ።